ሐይቱ ማ ኩንት የትም ስፍራ ሆነ ፍራው፣ ተጠንቀቀው ነው ያሉት። ስለዚህ ለእኛ የሚያስፈልገን አላህን ፈርቶ መገኘት ነው። አላህን የሚፈራ ሰው ምን ጥቅም ያገኛል ቢባል፣ እጅግ ብዙ ጥቅሞችን ያገኛል። ከሚያገኛቸው ጥቅሞች መካከል የተወሰኑትን እንጥቀስ ቢባል፣ አንደኛ፣ አልሁዳ ቅንን ጎዳና ይመራል። ሂዳያ ከማግኘት የበለጠ ምንም አይነት ኒዕማ የለም። ስለዚህ ሂዳያ ማግኘት የኒዕማዎች ሁሉ በላጩ ሂዳያ ማግኘት ትልቁ ጸጋ ነው። ታዲያ የጌታውን ምሪት ሂዳያ የፈለገ ሰው አላህን በመፍራት አደረ። ኋላ የሰዎች ስራ ሁሉ ተመዝኖ የጀነት ሰዎች ወደ ጀነት፣ የጀሃነሙም ወደ ጀሃነም እንዲሄዱ ውሳኔ ሲተላለፍ ሁሉም የሚያርፉት የሚያልፉት በሲራጥ ላይ ነው። እና ምን ይላል ጌታችን፣ ወኢን ሚንኩም ኢላ ዋሪዱሃ ከእናንተ ውስጥ አንድም የለም በእሷ በኩል አላፊ ወራጅ ቢሆን እንጂ ይላል፣ በሲራጥ ማለት ነው። ሲራጥ ማለት ከፀጉር የቀጠነ ከሰይፍ የሳለ ድልድይ ነው። በጀሃነም ጀርባ ላይ የተዘረጋ ከሰይፍ የሳለ ከፀጉር የቀጠነ ድልድይ ነው። ማን ያልፈዋል? እንግዲህ ተመልከቱ። አላህ እንደው በረህመቱ ያሳልፈን። ሁሉም ሰው ካፊሩም፣ ሙስሊሙም፣ በሩም፣ ፋጅሩም፣ አመፀኛውም ደግ ሰሪውም ሁሉም ያልፈዋል። ወኢን ሚንኩም ኢላ ዋሪዱሃ ብሏል። ከእናንተ ውስጥ አንድም ወራጅ እንጂ ሌላ የለም። ሁሉም ያልፋል በጀርባዋ ካነ ዐላ ረቢከ ሐትመን መቅዲያ። ይሄ ማለፍ፣ በእሷ በኩል መሄድ ደግሞ አስቀድሞም በጌታችን ዘንድ የተወሰነ ፍርድ ነው። ከዛስ መ ኑነጅ ለነ ተቀው ከዛም ጌታቸውን አላህን የፈሩትን ሰዎች እናድናቸዋለን፣ እንጠብቃቸዋለን አለን ተቅዋ ያላቸው አላህን የሚፈሩትን እናድናለን። ወነበሩ አዛሊሚነ ፊሃ ጂስያ፣ በደለኞች ከሀዲዎችን ግን የተንበረከኩ እዛ ውስጥ እንተዋቸዋለን ይላል። እንደ ኢማን ደረጃው ነው ሰው የሚያልፈው። እንደ መብረቅ ብልጭታ የሚያልፈው አለ። ልክ ፈረስ እንደሚጋልብ ሰው የሚያልፈው አለ። እየተራመደ እየተንፏቀቀም እየዳኸ ሄዶ የሚያልፈውም አለ።

አንቱ ነቢያችን አለይሂ ሰላቱ ወሰላም ሆይ ምከሩኝ በሚላቸው ሰዓት ምንድነው ያሉት? መጀመሪያ ኡሲከ ቢተቅዋላህ አላህን በመፍራት እመክረሃለሁ አዝሃለው አሉት። ፈኢነሃ ረአሱ ልአምረ ኩለህ የነገሮች ሁሉ ራሱ ዋናው አላህን መፍራት። አላህን ከመፍራት የበለጠ ምንም ነገር የለም። በሌላም ሀዲስ ላይ ሲናገሩ ኢተቂላህ ሐይቱ ባኩንት አላህን ሐይቱማ ኩንት የትም ስፍራ ሆነህ ፍራው፣ ተጠንቀቀው ነው ያሉት። ስለዚህ ለእኛ የሚያስፈልገን አላህን ፈርቶ መገኘት፣ ተቅዋ ወሳኙ ነው። ይሄ ማለት በድብቅም በግልጽም ማለት ነው። ሰዎች በሚያዩንም በማያዩንም በየትኛውም ቦታ በየትኛውም ዘመን አላህ ያየናል፣ ይመለከተናል። አላህን ልንፈራ ይገባል። አላህን የሚፈራ ሰው ምን ጥቅም ያገኛል ቢባል እጅግ ብዙ ጥቅሞችን ያገኛል። ከሚያገኛቸው ጥቅሞች መካከል የተወሰኑትን እንጥቀስ ቢባል አንደኛ አልሁዳ ቅንን ጎዳና ይመራል። ሂዳያ ከማግኘት የበለጠ ምንም አይነት ኒዕማ የለም። ስለዚህ ሂዳያን ማግኘት የኒዕማዎች ሁሉ በላጩ ነው። ሂዳያ ማግኘት ትልቁ ጸጋ ነው። ታዲያ የጌታውን ምሪት ሂዳያ የፈለገ ሰው አላህን በመፍራት አደራ። ቁርአን ሲናገር ገና ሲጀምር ሱረቱል በቀራ ላይ አሊፍ ላሚም ዛሊከ ልኪታቡ ላ ረይበ ፊህ፣ ይህ መጽሐፍ ቁርአን ከአላህ ዘንድ የወረደ ለመሆኑ ምንም ጥርጥር የለውም ነው። ወሁወ ከላሙላሂ አዘ ወጀል ቢልለፍዝ ወልመዕና፣ ቁርአን የአምላካችን የአላህ ቅዱስ ንግግር ነው። እና ገና ሲጀምር ምንድን ነው ያለው? ከአላህ ለመውረዱ ምንም ጥርጥር የለም። ከጅብሪል ሳይሆን ከአላህ ነው የወረደው። ታዲያ ይሄ መጽሐፍ ሁደል ሊልሙተቂን ለጥንቁቆች መሪና ገሳጭ ነው ይላል መመሪያ ነው መገሰጫ ነው አላህን ለሚፈሩ እና አላህን መፍራት የቁርአንን ሂዳያን ያስገኝልናል ከቁርአን ዘንድ ያለውን ምሪት ያስወፍቀናል ተቅዋ አንድ ይሄ ጥቅም አለው ሁለተኛ አልመግፊረቱ ወልዕልም የሃጢያት ስርየትንና ዕውቀትን ያወርሳል አንድ ሰው አላህን የሚፈራ ከሆነ ሃጢያቱ ይሰረዝለታል እንደዚሁም ደግሞ ወለዕልሙ

በእውነትና በሐሰት መካከል እምትለዩበትን እውቀት ይለግሳቸዋል ማለት ነው። ወልሁዳ ወበላል በጥሜትና በምሪት መካከል ያሉትን ለይታችሁ እንድታውቁ፣ ወልሐላል ወልሐራም ሐራምና ሐላልን ለይታችሁ እንድታውቁ አላህ ይረዳቸዋል። ይሄን ሁሉ ግን የምታገኙት ምንድን ነው? አላህን በመፍራት ነው። በቃ ዲዩቲ አላህን መፍራት ይህን ጥቅም ያስገኛል። ወተቁ ላህ ወዩሊምኩምላህ እንዳለው አልላህን ፍሩ አላህ ያስተምራችኋል፣ ያሳውቃችኋል እንዳለው ማለት ነው። ሶስተኛን አራተኛ ጥቅም ደግሞ አልመክረጅ ምና ልም ወልሪዝ ሚን ሐይ ላ ያተስብ ወልመክረጁ ሚና ልም ከጭንቅ መውጣት። ዛሬ ሰው ኑሮ አስጨነቆታል፣ አሳብዶታል። የዲኑም ጉዳይ ሌላም ነገር አንድ ላይ ሲደራረቡ ሰው ተጨንቋል። ወሪዝቁ ምን ሐይቱ ላ ያተስብ የኑሮም ጉዳይ ያጣበበው ሰው ካላወቀው ስፍራ ሲሳይን የሚፈልግ ከሆነ እነዚህን ሁለት ነገሮች እንኳን ለማግኘት ተቅዋ ወሳኝነት አለው። አላህ በቅዱስ ቃሉ ሲናገር የተቅዋን ጥቅም በሱረቱ ጠላቅ ምዕራፍ 65 ማለት ነው ከቁጥር 2 እስከ 3 ከቁጥር ሁለት እስከ 3 65ኛው ሱራ ወመን የተቂላህ አላህን የሚፈራ የሚጠነቀቅ ሰው የጅዓል ለሁ መኸረጃ መውጫ ቀዳዳን ያበጅለታል ምንም ቢሆን መውጫን አያጣም። አላህን እስከ ፈራ ድረስ ወየርዙቁሁ ሚን ሐይሱ ላ ያሕተሲብ፣ ካላወቀው ስፍራ ደግሞ ሲሳይን ካልጠበቀው ቦታ አላህ ይረዝቀዋል። ይህንን የሚያገኘው በምንድን ነው? አላህን በመፍራቱ ሰበብ ነው ማለት ነው። አምስተኛ ወኑስራ በጠላት ላይ ድልን ያጎናጽፈዋል። በጠላት ላይ የበላይ እንዲሆን ይረዳዋል። ይህንን ድል የሚያገኘው

እርዳታው አይለይም ማለት ነው። በእርዳታው ድልን ያጎናጽፋቸዋል። ስድስተኛ፣ ወልዊላየት ወዳጅነትን ያተርፋሉ። አላህ ከወደደህ ማን ነው የሚጠላ? የአላህን ወዳጅነት ለማትረፍ አሁንም ተቅዋ፣ አላህን መፍራት ያስፈልጋል። በሱረቱል ጃሲያ እንደተነገረን ተነገረን በሱረቱል ጃሲያ 45ኛው ሱራ ቁጥር 19 ቁጥር 19 ላይ ወላሁ ወሊዩል ሙተቂን አላህ የሙተቂኖች እሱን ለሚፈሩ ጥንቁቆች ወዳጃቸው ነው ይላል አላህ። ይህንን ወዳጅነት ለማን የሰጠው? እሱን ለሚፈሩ ጥንቁቅ ባሮቹ ነው። ሰባት ወልማሐበቱ ፍቅርን ያተርፋል። አላህ የሚወደው አላህ የሚያፈቅረው እሱን የሚፈሩትን ብቻ ነው። ስለዚህ ይሄም አላህን በመፍራት የሚገኝ ነው። በሱረቱ ተውባ ቁጥር ሰባት ላይ ተገልጿል። በመዕራፍ ዘጠኝ ሱረቱ ተውባ ቁጥር ሰባት ላይ ኢነላሃ ዩሒቡል ሙተቂን፣ አላህ እሱን የሚፈሩትን ይወዳቸዋል ነው ያለው። ስምንተኛ ወተይሲሪል እሙር፣ ነገሮችን ሁሉ ገር ያደርግለታል። አሁንም አላህን መፍራት፣ በተቅዋ ላይ መገኘት ነገሮች ሁሉ እንዲገር እንዲሆኑ እንዳያጨናንቁ ተቅዋ ትልቅ መሳሪያ ይሆናል። አላህን መፍራት ነገሮችን ሁሉ ያቀለዋል። ጨነቀኝ የሚባለው ነገር ሁሉ አላህን በመፍራት ሰበብ ገር ይሆናሉ። በሱረቱ ጠላቅ ቁጥር አራት ስልሳ አምስተኛው ሱራ አራተኛው አንቀጽ ላይ ወመን፣ የተቂላህ አላህን የሚፈራ የሚጠነቀቅ ሰው፣ የጅዐል ለሁ ሚን አምሪህ ዩስራ ከየነገራቶች ሁሉ ገርን ነገር ያደርግለታል ብሏል። ከየነገራቱ ገርን ነገር የሚያገኘው አላህን በመፍራቱ ሰበብ ነው። አላህን መፍራት ነገሮችን ሁሉ ምን ያደርጋቸዋል? ገር ያደርጋቸዋል ማለት ነው። ዘጠነኛና አስረኛ ወጉፍራኑ ዙኑብ ወኢዛሙ አልኡጁሪ ወጉፍራን ዙኑብ ወንጀልን ይቅር ያስብላል ያስምራል። ወኢዛሙ ልኡጁር ምንዳን ከአላህ ዘንድ የሚገኝን ሽልማት፣ ታላቅን ስጦታ ደግሞ ከፍ ያደርጋል። ይሄው ተቅዋ የሚባለው ነገር

አስራ አንደኛው ደግሞ ወተቀቡሉል አዕማል የስራን ተቀባይነት ያገኛል። ስራችን አላህ ዘንድ ተቀባይነት እንዲኖረው ልፋታችን ፍሬ እንዲያፈራ አላህን መፍራት አሁንም ትልቅ ሚና አለው። ሊቀውሊህ ተዓላ በሱረቱል ማኢዳ 27 ላይ አላህ የተናገረው ቅዱስ ቃል አለ። በዚህ ምዕራፍ 5 ቁጥር 27 ላይ የአንቀጽ መቋጫ ኢነማ የተቀበሉላሁ ሚነል ሙተቂን አላህ ስራቸውን የሚቀበለው ከጥንቁቆች ነው እሱን ከሚፈሩት ነው ተብሎ እንደተገለጸው አላህን መፍራት ስራ ተቀባይነት እንዲኖረው ይደርገናል ማለት ነው። አስራ ሁለተኛ ወልፈላህ ነጻ መውጣት፣ ደህንነት፣ ሰላምን መጎናጸፍ፣ ነጻ መውጣት ከምንፈራው ነገር መጠበቅ፣ ይሄም አላህን በመፍራት የሚገኝ ነው። ሱረቱ አሊ ዕምራን ቁጥር መቶ ሰላሳ በመዕራፍ ሶስት ቁጥር መቶ ሠላሳ ላይ ወተቁላህ አላህን ፍሩ ተጠንቀቁ፣ ለዓለኩም ቱፍሊሑን ነጻ ትወጡ ዘንድ ትድኑ ዘንዳ አላህን ፍሩ። 13 ወልቡሽራ ብስራትን ያገኛል ገና በምድራዊ ህይወቱ እያለ ጣዕረ ሞት ላይ እያለ ወደፊት የሚገጥመው መልካም ነገር መሆኑን ብስራት ይመጣለታል።

ወላሁም ያሕዘኑን እንደዚሁ ደግሞ ባሳለፉት ነገር የሚጸጸቱ አይደሉም። አለዚነ አመኑ ወካኑ የተቁን እነዚህ የአላህ ወልዮች ወዳጆች ማለት ማን ናቸው? የትም ስፍራ ሆነው አላህን ያመኑ፣ እንደዚሁ እሱን የፈሩ ናቸው። እንደዚህ አይነት ጥንቁቅ ባሮቹ አላህን የሚፈሩት ለሁሙል ቡሽራ ፊል ሐያት ዱንያ ነው የሚለው ገና በምድራዊ ህይወታቸው ምን አላቸው? ብስራት አላቸው ዘርስ አር ጉድ ቲዲንግስ ኢን ዘ ነው ገና በመድራዊ በዚህ ዓለም ላይ ያሉ በስራት ውስጥ በሚገቡበት ሰዓት፣ አሚን አላህ ከነሱ ያደርገን መላእክቶች ተተነዘሉ علیہም መላክት መላእክት በነሱ ላይ ይወረድና አላ ተኻፉ ነው የሚሏቸው ምን ይገጥመናል ብላችሁ ካሁን በኋላ አትፍሩ። ወላ ተህዘኑ እንደዚሁም ባሰለፋችሁት ነገር አትተክዙ። ወአብሽሩ ቢልጀነት ለቲ ኩንቱም ትወዐዱን ትቀጠሯት በነበረው ጀነት እንኳን ደስ ያላችሁ በማለት ያበስሯቸዋል። እንደውም ናሕኑ አውሊያኡኩም ፊልሐያቲ ዱንያ እያሉ ይገልጻሉ። በምድራዊ ሕይወትም እኛ ወዳጃችሁ፣ ረዳቶቻችሁ ነን እያሉ ነው የሚገልጹላቸው ማለት ነው። ስለዚህ አላህን መፍራት ይህንን ብስራት ያሰጣል ማለት ነው። አስራ አራተኛ ወዱኹሉል ጀነህ ቀጥታ ጀነት መግባት አላህ ከእንደዚህ አይነት እድለኞች በረህመቱ ያደርገን። የጸጋ ገነቶችን አላህም በመፍራት ማግኘት ይቻላል። ጀነትም የተዘጋጀችውም እሱን ለሚፈሩት ነውና በሱረቱ ኑን ቁጥር 14 እንደተገለጸው ሱረቱ አልቀለም ማለት ነው። ስልሳ ስምንተኛው ሱራ ቁጥር 14 ላይ ኢነ ሊልሙተቂነ ዒንደ ረቢሂም ጀናቱን ነዒም። ኢነ ሊልሙተቂን አላህን ለሚፈሩ ጥንቁቀን ባሮች ዒንደ ረቢሂም እጌታቸው ዘንድ ጀናቱን ነዒም የጸጋ ገነቶች ተዘጋጅቶላቸዋል። ይሄን የጸጋ ገነቶች የሚያገኙት አላህን በመፍራታቸው ሰበብ ነው ማለት ነው። አላህን መፍራት ጀነትን ያወርሰናል። ሱረቱል ቀለም ቁጥር አስራ አራት ላይ ያለው ማለት ነው። አስራ አምስተኛ ወነጃቱ ሚነ ናር ከእሳት ነጻ መውጣት፣ አላህ ይጠብቀን። ከጀሃነም እሳት አደጋም ነጻ የሚወጣው አላህን በመፍራት በተቅዋ ሰበብ ነው። ይህም ሱረቱ መርየም ከሰባ አንድ እስከ ሁለት እስከ ሰባ ሁለት የተገለጸ ነው። በምዕራፍ አምስት ሱረቱ መርየም ምዕራፍ አስራ ዘጠኝ ይቅርታ፣ ከቁጥር ሰባ አንድ እስከ ሰባ ሁለት አላህ የውሳኔ ቃል ኪዳኑን ካስተላለፈው በኋላ የሰዎች ስራ ሁሉ ተመዝኖ የጀነት ሰዎች ወደ ጀነት፣ የጀሃነሙም ወደ ጀሃነም እንዲሄዱ ውሳኔ ሲተላለፍ ሁሉም የሚያርፉት የሚያልፉት በሲራጥ ላይ ነው። እና ምን ይላል ጌታችን፣ ወኢን ሚንኩም ኢላ ዋሪዱሃ፣ ከእናንተ ውስጥ አንድም የለም በእሷ በኩል አላፊ ወራጅ ቢሆን እንጂ ይላል። በሲራጥ ማለት ነው። ሲራጥ ማለት ከጸጉር የቀጠነ ከሰይፍ የሳለ ድልድይ ነው። በጀሀነም ጀርባ ላይ የተዘረጋ ከሰይፍ የሳለ ከጸጉር የቀጠነ ድልድይ ነው። ማን ያልፈዋል? እንግዲህ ተመልከቱ። አላህ እንደው በረሕመቱ ያሳልፈን። ሁሉም ሰው ካፊሩም፣ ሙስሊሙም፣ በሩም፣ ፋጅሩም፣ አመፀኛውም ደግ ሰሪውም ሁሉም ያልፈዋል። ወኢን ምንኩም ኢላ ዋሪዱሃ ብሏል። ከናንተ ውስጥ አንድም ወራጅ እንጂ ሌላ የለም። ሁሉም ያልፋል በጀርባዋ። ካነ ዐላ ረቢከ ሐትመን መቅዲያ። ይሄ ማለፍ በእሷ በኩል መሄድ ደግሞ አስቀድሞውም በጌታችን ዘንድ የተወሰነ ፍርድ ነው። ከዛስ ቱመ ኑነጅ አለዚነ ተቀው፣ ከዛም ጌታቸውን አላህን የፈሩትን ሰዎች እናድናቸዋለን እንጠብቃቸዋለን። አለን ተቅዋ ያላቸው አላህን የሚፈሩትን እናድናለን። ወነበሩ አዛሊሚነ ፊሀ ጂስያ፣ በደለኞች ከሀዲዎችን ግን የተንበረከኩ እዛ ውስጥ እንተዋቸዋለን ይላል። እንደ ኢማን ደረጃው ነው ሰው የሚያልፈው። እንደ መብረቅ ብልጭታ የሚያልፈው አለ ልክ ፈረስ እንደሚጋልብ ሰው የሚያልፈው አለ። እየተራመደ እየተንፏቅቀም እየዳሀ ሄዶም የሚያልፈውም አለ። ካፊሩ ግን ተንበርክኮ በዛው የሚወድቅ ነው ማለት ነው። እነዚህ አስራ አምስት ነጥቦች እንግዲህ እስካሁን ያየናቸው ምንድናቸው? ተቅዋ አላህን መፍራት ለአንድ ሙዕሚን ባሪያ የሚያስገኙ ጥቅሞች ናቸው። ጥሩ፣ አሁን አንድ ጥያቄ ይነሳል በመሐከላችን። አልበዋዒቱ አለ ተቅዋ? ታዲያ አላህን ለመፍራት ምንድን ነው የሚያነሳሱ ነጥቦች? ሁላችንም አላህን ፈሪዎች ነን። ይበልጥ ደግሞ ለአላህ ያለን ከበሬታ፣ ለአላህ ያለን ፍርሀት እንዲጨምር እንፈልጋለን። ታዲያ አላህን እንድንፈራ የሚያግዙ ምን ምን ነጥቦች ናቸው? ረዳት ስ ነገሮች አሉ ወይም ቢባል፣ አዎ ረዳት የሆኑ ነጥቦችም አሉ። ለናሙና የተወሰኑትን ይገለጽ ቢባል፣ አንደኛ ኸውፉ ልዕቃብ ልኡኸረዊ፣ የአኼራ አንቅጣት መፍራት፣ ለብቻ ገለል ብሎ ማሰብ ነገ እንዴት ነው የምሆነው ማለት አኺራ ላይ ያለው ቅጣት የተዘጋጀው እጅግ በጣም አደጋ ነው ሰው በሰውነቱ የሚቋቋመው አይደለም ታዳ ስለዚህ ቅጣት ማሰብ ስለዚህ ቅጣት መጨነቅ ለብቻ ሆኖ ይህንን ነጥብ ማሰብ ተቅዋ አላህን መፍራትን ያወርሰናል ማለት ነው ጌታችን ሀያል ነው ልቅጣችሁ ካለ ከወሰነ ማንም ሊያድንን አይችልም ራሱ በረህመቱ ካልተወን በስተቀር ስለዚህ ከሚቀጣቸው ባሮቹ እንዳያደርገን እሱን እንድንፈራው ይጋብዘናል። አላህን እንድንፈራ ይረዳናል። የአኼራን ቅጣት መስጋት ይሄ አንደኛው ነው። ሁለተኛ ወኸውፍ ልዕቃቡ ዱንያዊ የዱንያ ቅጣትንም መፍራት። አላህ በዱንያም ቢሆን ቅጣቱ ማንም ሊመልሰው አይችልም። ሰው እንኳን የሰውን ቅጣት ይፈራ አይደል? በምትኖሩበት ሀገር ላይ ህግ አክብራችሁ የምትኖሩት ህጉን ስለወደዳችሁት አይደለም፣ ባትወዱትም ተገዳችሁ ታከብሩታላችሁ። ህግ ከተላለፋችሁ እንቀጣለን ብላችሁ ስለምትሰጉ። ስለዚህ የአላህን ህግ አለመጠበቅ በዚህ ዱንያ ላይ ለቅጣት ሊዳርገን ይችላል ብሎ ሰው ሊፈራ ይገባል። የዱንያውንም ቅጣት መፍራት፣ የዱንያውንም ቅጣት መስጋት አሁንም ወደ ተቅዋ አላህን ወደ መፍራት ይመራናል ማለት ነው። ይሄ ሁለተኛው ረዳት ነው። ሶስተኛ፣ ወረጃኡ ሰዋብ ዱንያዊ የዱንያን ምንዳ የዱንያን ሽልማት መውደድ ተስፋ ማድረግ በዱንያ ላይ አላህ የተሻለ ኑሮ እንዲያኖረን ሀያተን ጠይባ ብሎ በቁርአን የገለጻት ጥሩ ህይወት እንዲያኖረን የምንፈልግ ከሆንን ዱሪያ እንድትመቸን የምንፈልግ ከሆንን ይሄንን ተስፋ የሚያደርግ ሰው አላህን ለመፍራት ይነሳሳል ማለት ነው። ለምን? አላህን በመፍራት ነው ያ ነገር የሚገኘው። ስለዚህ የዱንያውን መልካም ነገር ተስፋ የሚያደርግ ሰው አላህን ይፈራሃል ማለት ነው። አራተኛ ወረጃኡ ተዋቡል ኡኽረዊ የአኼራን ምንዳ ታላቂቷን ሽልማት ጀነትን ተስፋ ማድረግ እሷን መከጀል፣ አሁንም አላህን እንድንፈራ ይዳርገናል። አላህን እንድንፈራ ይጋብዘናል። እሱም በመፍራትን ስለሆነ የሚገኘው። የአኼራን ምንዳ ተስፋ የሚያደርግ ሰው ወደ ተቅዋ ይሄዳል። አምስተኛ ወኸውፉል ሒሳብ ምርማሬን መፍራት

ኮቴው እግሩ ተረከዙ አራት ነገሮችን ተጠይቆ እስኪመልስ ድረስ የውመል ቂያማ አይንቀሳቀስም ነው የተባለው። ስለ ዕድሜ፣ ስለ ገንዘብህ፣ ስለ ጤና እንጠየቃለን። የት እንዳደረግ ነው ወጣትነት ራሱ በምን እንዳጠፋኸው፣ ገንዘቡን የታገኘኸው፣ የታዋልከው፣ የታፈሰስከው። እንደዚህ አይነት ጥያቄዎች አሉ። ይሄንን ተጠይቀህ ሳትመልስ እግር አይንቀሳቀስም ከተባለ ከሆዲ ሆዲ ውስጥ መግባት ይጀምራል ማለት ነው። ስለዚህ ጉዳይ ማሰብ፣ ስለዚህ ጉዳይ ሁሌ መጨነቅ ወደ ተቅዋ ይወስደናል ማለት ነው። ስድስተኛ ወልሐያኡ ሚን ነዘር ኢላህ፣ ጌታችን አላህ ያየናል ብለን እሱን ልንፈራው ይገባል፣ ሙራቀባ ማለት ነው በምናደርገው ነገር ሁሉ አላህ እያየን ነው እየተመለከተን ነው ብለን ሀያ ሼም፣ እፍረት የሚባለው ነገር ሰው እንኳን ለሚያከብረው ነገር ብሎ መናገር የፈለገውን ነገር ኧረ ሼም ነው እኔ ለሱ ብዬኔ የተውኩት ይላል። ታዲያ ለሰው ተብሎ ሼም ካለ አላህን በመፍራት ሀያ እስ አይኖርም? ሼም የሚባል ነገር ለምን ዲን ውስጥ አይገባም? ስለዚህ ሼም ሊኖረን ይገባል። አላህን እያየን ነው ብለን ሙራቀባ ውስጥ ልናደርግ ይገባል። ምንድነው ኢሕሳን ማለት? መላኢካው ጅብሪል ነቢያችን አለይሂ ሰላቱ ወሰለም ጠይቋቸው ኢሕሳን ምንድነው ንገረኝ ሲላቸው አንተ አቡደላህ ከአነከ ተራህ አሉት። አላህን ልታመልከው ነው ልትገዛው ነው ልክ እንደምታየው ሆነህ አሉት። ምን ማለታቸው ነው? እዚጋ ሲያብራሩት ፈኢን ለም ተኩን ተራህ አንተ ባታየውም አሉት፣ በዚህ በስጋዊ ዓይንህ በዱንያ ሕይወትህ እያለህ አላህን ባታየውም፣ ፈኢነሁ የራክ እሱ ያየሃል። እያየህ ነውና ስታመልከው ልክ እንደምታየው ሆነህ እየተቆጣጠረህ አድርገህ ልታመልክ ነው። ኹሹዕ የሚባል ነገር ውስጣችን መኖር አለበት። አላህ ይወፍቀን። ይሄም ሌላው ወደ ተቅዋ የሚጋብዘን ነው። ሰባተኛ ወሽኩር ሊላህ አላህን በተግባር ማመስገን አላ ኒዓሚሂ በዋለልን ጸጋ፣ በመልካምነቱ በቸርነቱ ቢጣዓቲሂ እሱም በመታዘዛችን አላህን ልናመስግን ይገባናል። ተግባራዊ ምስጋና ይሄ ወደ ምን ይወስደናል? ወደ ተቅዋ ይወስደናል። በምላስ ከሆነ ሐምድ ነው። አልሐምዱሊላሂ ረቢል አለሚን እንላለን። ሽክር ከሆነ ደግሞ የተሰጠንን ጸጋ የተሰጠንን መልካም ነገር ለሌሎች እናካፍላለን፣ ወይም አላህ በሚወደው ነገር እንጠቀምበታለን፣ በተግባር እናውለዋለን። ይህም ተቅዋን ያወርሰናል ማለት ነው። ሌላው ለተቅዋ አላህን ለመፍራት የሚጋብዝ ስምንተኛ ነጥብ ወለዕልም እውቀት፣ ሃይማኖታዊ ዲን፣ ሃይማኖትን መማር ዲናችንን መማር ራሱ አላህን የምንፈራ ሰዎች ያደርገናል። አላህን መፍራት በረካ አለው። ለዚህ ነው አላህ በቅዱስ ቃሉ እሱን ስለሚፈሩት ባሮቹ ሲናገር እነማን ናቸው ያለው? ኢነማ የክሻ አላሀ ሚን ዒባዲሂ አለ ዑለማ። አላህን ከባሮቹ መካከል እጅጉን የሚፈሩት አለ ዑለማ፣ ዑለማዎች ናቸው፣ አዋቂዎቹ ናቸው ነው ያለው። አላህን ፈሪዎቹ ዑለማዎች ናቸው። ማንነቱን ተምረዋል አውቀዋል። በቁርአንና በሀዲስ ያገኙት ግንዛቤ አለ። ያ ነገር ወደ ምን ይወስዳቸዋል ማለት ነው? ወደ እውቀት ይዳር ይወስዳቸዋል፣ ወደ ፍርሃት አላህን ወደ መፍራት ያሸጋግራቸዋል። ስለዚህ ዲንን ማወቅ እና መማር ተቅዋን ያወርሰናል ማለት ነው። እና ኢንሻአላህ ያ ጀማዓ አሁን ባየነው መልኩ እንግዲህ ተቅዋ በኢስላም ውስጥ ይሄን ያህል ቦታ አለው። አላህ ከሙተቂኖች ያድርገን። አላህ እሱን ከሚፈሩ መልካም ባሮቹ ይመድበን ኢንሻአላህ።